ሲሸጣ ፌመስ ለመሆን ፌመስ ለመሆን ነው በአይኔ አንተን ያየሁት በቂ ነው። አይመለከተኝም። መቀጠል ይችላል። ኢትስ ፍሪ ካንትሪ ይሄ አሜሪካ ነው። ወንድና ወንድ ስለሚያደርገው ነገር እኔ አይመለከተኝም። ሴትና ሴት ስለሚያደርገው ነገር እኔ አይመለከተኝም። ነገርኳችሁ። ኦልሞስት ቴን ይርስ ምናምን እዚ ሀገር የኖረ ሰው በዛ ላይ እንደ እኔ በጣም ኦፕን ማይንድ የሆነ ሰው ነጻ ሰው፣ ስለማንም ሴክሹአል ላይፍ አይደለም አያገባኝም። ለኳስ የሄድን ጊዜ ይክዳል። ፈጣሪ እግዚአብሔር ምስክሬ ነው። ሊክድ ይችላል። በማይክራፎን ቁጭ ብሎ ሊክድ ይችላል። ኦፍኮርስ ሊክድ ይችላል። በት ቴክ ማይ ወርድ ቲቲ ሪያሊቲ ሾው ብዬ ይዤ ስመጣ በጣም ብዙ ስራ ምሰራበትን ዛሬ ላይ ምንም የማታዩበትን ትልቅ ህልም እስከ ህይወቴ ፍጻሜ ድረስ ኢንተርቴንመንቱ ላይ መስራት ነው የምፈልገው። ኦኬ ይህንን ኢንተርቴንመንት ላይ የምሰራበትን ስሜን ለኪነ ጥበብ ለአርት ያለኝን ፍቅር በጠቅላላ ነው የምነግራችሁ፣ ዋጋ የምከፍልበት ይህንን ልጅ በአይኔ ከወንድ ጋር ስላየሁት ከዛ ጊዜ ጀምሮ ስለሚፈራ ሁሌ የሆነ ቦታ በፊት ይሽለጠለጥ ነበር። ቲትዬ ነው አሚኪ ምናምን እለዋለሁ፣ እሱ እንዳይጨነቅ እግዚአብሔርን ይህን ያክል ነው፣ ለእግዚአብሔር ያለኝ ፍቅር አይታችሁ እንኳን ወይኔ ያ ሰው እንትን እንዳይል ነው። ተሳዋይስቱ ቲንክ በት ኖ መጨረሻ ላይ ኢንሴኪርድ ከመሆኑ የተነሳ በጣም ኢንሴኪርድ ከመሆኑ የተነሳ ልጇን ትሸጣለች ለፌ ማለት ነው ለፊልም ማ በአይን ያየሁት በቂ ነው ማት ነገር ዮኒ ማኛ እና ማፊ ተደባደቡ ብዬ ቁጭ ብዬ እየተነተንኩ እንትና ከላይ ወጥቶ እንትና ከታች ቁጭ ብሎ እያሉ በደንብ ቁጭ ብዬ መተንተን እችላለሁ። ነው ጓደኛ ነው የምፈልገው። ዱርዬ ነኝ አይደል? ጓደኛ ነው የምፈልገው አይ ጀስት ዋንት ዩ ቱ ኖው ሚ ምናምን እንደዚህ አይነት ሰው አለ ወይ እዚህ ምድር እድትሉ ምናምን ነው የምፈልገው የተወላ በቃ ኢንተርቴን ማድረግ፣ መሳቅ፣ መጫወት ነው የምፈልገው። ስለዚህ ስለ እኔ አደግሞ አለው። ኢትስ ፍሪ ካንትሪ ወንድና ወንድ ሴትና ሴት ምናምን አደረገ እንደዚህ ያለ ምናምን ምን አገባኝ? ኔ ፎከሴ ኔ ከእግዚአብሔር ጋር ነው። ዋው ጌታ ወይ እንደዚህ አይነት ሰዎች ፈጠርክ እንደዚህ አይነት ሰዎች ፈጠርክ አሚን ኦኬ እኔ አይታችኋል ቲክታክ ላይ እነ ላላ ሱሱ እነ ዲዲ ምናምን ጓደኞቼ ናቸው አፕሪሺየት ደም እራሳቸውን አጋልጠው ስለወጡ ተደብቀው ስር ስር ግን ኢትዮጵያ ላይ ምን ሊያደርጉ ነው የሚሄዱት ምን ሊሰሩ ነው የሚሄዱት አይገባችሁም ይሄ ሁሉ ነገር እንኳን የኢትዮጵያ ሕዝብ ደግሞ እዚህ ጋር ቁጭ ብሎ ላላ እንደዚህ ብላ ምናምን እያላችሁ ትሳደባላችሁ። ነው ትክክለኛ በአይን ያየሁትን ነገር ነው ማወራላችሁ። በፈጣሪም ስራ አልገባም። ኢየሱስ ጌታ ነው። ኦፍ ኮርስ ኢየሱስ ጌታ ስለሆነ ያየሁትን ነገር አልናገርም። ጸጥንምለው ሳት ሴት፣ ስለዚህ እዚህ ያላችሁ መቶ ዘጠና ዘጠኝ ሰዎች ቲቲ፣ ምን ሆነሽ ነው ይሄ ልጅ የሚሰድብሽ ምናምን ካላችሁ፣ ቃለስ ለምድር ለሰማይ አልዋሻችሁም። እናንተም ማጣት አልፈልግም። ከወንድ ጋር ብልግና ሲያደርግ አይቼው በእውነት። እኔ እንደውም በቃ ላይ እንደውም እፍረት የለውም። ግን አሜሪካ ነገር እኮ የሚኖር ሰው እንደውም አፍሮ ተሸማቆ የሆነ ነገር ትሚል ይመስለኝ ነበረ። ማለት በቃ እንዳይጨነቅ ነበር የምፈልገው። ልክ መጽሐፍ ቅዱስ ላይ ማን ነበረ? ዮሴፍ። መጽሐፍ ቅዱስ ሁሌ ነው የምናገረው። መጽሐፍ ቅዱስ ላይ ዮሴፍን አይታችሁት ከሆነ ወንድሞቹ ከሸጡት፣ በቃ ጉድጓድ ውስጥ ከሞተ ከዛ ሁሉ መከራ በኋላ ሊለምኑት ሲመጡ ወንድሞቹ አዘነላቸው ስለሚል ሁሌ ያ ቃል እኔ ጭንቅላት ላይ ይሰራል። በቃ ኦ ማይ ጋድ ወይኔ ባል አየውኝ። ወይኔ ምና እንዴ አልኩኝ። ሶስት ቀን አራት ቀን ልዩነት ባልሞላ ውስጥ ሁለት ኢንሲደንት አየው። የሆነ አፈንፍኜ እየሄድኩ ነው የሚመስለው ይኸው። ከዛ በጣም ደንግጬ ዲቢ ኩፐር ለሚባል ልጅ ታውቁት እንደሆነ አላውቅም። ዲቢ ኩፐርን ሼር ላድርግለት። ዲቢ ኩፐር የሚባል ልጅ አለ ወይ? የት ሄደ? ስራ ላይ ሊሆን ይችላል። አይዶን ነው ዲቢ ኩፐር የሚባል ልጅ በጣም ተራጋጭ ልጅ አለ። ቲክታክ ላይ ሂዝ ማይ ፍሬንድ ሰምታይምስ የክፍለ ሀገር ልጅ አልወድ ምናምን የሚል ልጅ ካስታወሳችሁት ማለት ነው። አይ ዋስ ከዛ በጣም ደንግጬ በሰዓቱ እያወራን ስለነበረ፣ ወይኔ ዲቢ፣ በጣም የሆነ የሚከብድ ነገር አየሁ ምናምን ነገር አልኩት። ከዛ ምንድን ነው ምናምን እንደዚህ ትቀንጃለሽ አለኛው። ከዛ ተያያዙ እነሱ በመሀል ላይ ገብቶ የዛሬ ስንት አመት ታሪክ

እስኪ በእናታችሁ ዲቢ ኩፐር የሚባል ሼር አድርጉለት። የት ላገኘው ዲቢ ኩፐርን የምታውቁት እኮ። እሱም አዝሎለት ኮነ ፍሬንድ ካወራውለት በኋላ ዊ ላይክ ኤቭሪባዲ ስኬድ ደግሞ እንዲዝ የሚዘገንን ወይ እንደሆነ ብታውቁ ስ አቦደው መስ ቅዱስ ረበስማ መፈጠራችሁን ነው የምጠሉት። በጣም የሚዘገንን አይነት ሁኔታ ማለት ነው። በኢትዮጵያ ሕዝብ በጣም በጣም የሚያስጠላ የሚዘገንን ነገር አይገርምም።

የአጋሮ ባችነክ ከየት ነው ያለው? አጋሮ ነው እሱ። ያስብል፣ ያስደነግጣል። ሚስተር ምናምን በጣም ያስደነግጣል። ሊትራሊ በጣም ያስደነግጣል። ቱ ቢ ሆነስት በጣም እኔ ቦት ይጃል ነበረ እንደ እኔ ሁለት ቀን ትሮማ ውስጥ የከተተ ይዘው መጥቶ እንደገና ልጅ ምናምን በጣም ከባድ ነው፣ በጣም እንዴት እንደሚከብድ ለምን ይህ ነው፣ እንዴት እንዳደገን እኛ አበሾች። እኔ ነገርኳቸው፣ በጣም ኬርለስ ሰው ነኝ፣ በጣም በጣም ኬርለስ ሰው ነኝ እነዚህ አይነት ነገር ላይ ሊያውም አሜሪካ ሀገር ብታይ በጣም ኖርማል ነው። እና አላ እኔ የሰው ልጅ በሰውነቱ ነው የምወደው። በቃ ሰው መሆን በቂ ነው ብዬ ነው የማምነው። ሰው መሆን በጣም በቂ ነው። ማር ዛሬ ስራ የለም ስራ ልሰጠኝ ነው። ሰው መሆን በቂ ነው። በሰው ፆታ ውስጥ መግባት በጣም መጥፎ ነው። በእናታችሁ በእናታችሁ ተው። ምንም በቃ ዲስ ኢዝ ሪል በቃ፣ ይህንን ነው የምነግራችሁ። ለማንኛውም አጋረገው፣ ቴንኪ ዩ ቬሪ ቬሪ ማች ስላዳመጣችሁኝ። ቴክ ሪስክ ኤንድ ሪስፖንሲቢሊቲውን ሙሉ ወስዳለው። የደም የሞት ዋጋ እንኳን የምከፍልበት ነገር ስለሆነ ነው የምነግራችሁ። ያላየሁትን ነገር በፍጹም አላወራም። በተለይ አሜሪካን ሀገር አዎ ሁላችንም ያደግነው እንደዛ ነው። ለምሳሌ አሁን ዲዲ እንደዚህ አርጋ ምናምን እያላችሁ ሄዳችሁ ዲዲን ትሳደባላችሁ። ላላ እንደዚህ አርጋ ላላ ትሳደባላችሁ። ምክንያቱም በግልጽ ራሳቸውን አውጥተው እኔ አም ትራንስ አም ጌ ስላሉ ተደብቆ ታሪክ የሚሰሩ ላሴት ዝ ቢኒ ላ ቢኒ

እውነት ትታመማለች እንጂ አትሞትም። እውነቱ ይሄ ነው። ዲቢ ኩፐር እና እኔ ደግሞ ማታ ውሸት ከሆነ ቁጭ ብለን ተሰማለን። ዲቢ ኩፐር የሚገርም የሚገርም ተራጋጭ ልጅ ነው የሚገርም ተሳዊት ስታርት አይ ጀስት እኔ እኔ ነገርኩት። ጥፋቴ ልጅ ዲቢ ጓደኛ ስለሆነ ሊያውም እኮ ታጋይ ምናምን ሆና የሚሳዳ የክፍለ ሀገር ልጅ ሆና የሚሳድብ ምናምን ልጅ ነው። ሲናገር እንትንላለው ነው በሰዓቱ በስልክ በጣም እናውራ ስለነበረ ሄብሮ እነዚህ አይነት ነገር አየሁ ምናምን አልኩት ማለት ነው። መጀመሪያ ድክም ብሎ ሳቅ ከዛ በጣም አን ኤክስፔክትድ ነገር ነው ገባ ከዛ ላስዋር የሰማነውም በልቦናችን ያሳድርልን። ስላዳመጣችሁኝ አቴንሽን ስለሰጣችሁኝ በጣም አመሰግናለሁ። በጣም ዋንቹቱ ነው ኢንቦክስ ያደረጋችሁልኝ ሰዎች ምን ሆነሽ ነው ምናምን ያላችሁኝ። ኦኬ የአራት ልጆች እናት ልጅሽን እንዴት ነው የምታሳድግ እንዴት ነው የምታሳድገው ወንድ ከሆንክ